ስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ታላቅ መንፈሳዊ ጉዞ ወደ ተአምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት እንዲሁም የፊታችን መጋቢት ሀያ ቀን መነሻውን እያደረገ እንዲሁም መመለሻውን መጋቢት 27 ቀን እንዲሁም በሀገር ውስጥ የሚሆን ከሀገር ውጭ የምትገኙ ኢትዮጵያውያንና ኤርትራውያን ኦርቶዶክሳውያን ሁላችሁም በኤማሆስ የበጎ አድራጎት መንፈሳዊ የጉዞ ማኅበር እንድትመዘገቡ እያሳሰብን ለበለጠ መረጃ በ0940 14 15 16 በ እንዲሁም ደግሞ በአካል መታችሁ መመዝገብ ለምትፈልጉ በአዲስ አበባ መገናኛ በአደባባዩ ዲያስፖራ ህንፃ ጎን የሚገኘው ስታር ኤቢ ስምንተኛ ፎቅ ላይ ቢሮ ቁጥር 805 ላይ እንገኛለን። አዘጋጅ የኤማሆስ የበጎ አድራጎት መንፈሳዊ የጉዞ ማህበር። ቤተክርስቲያ ስላለኝ ጽዋ በልጅነት የያዝኩት እመቤቴ እንግዲህ እንደዚሁ ሁ ሃይማኖት ቀይሬ እንግዲህ ማበረተኞች ማለት ቁጭ መጠጣት ስለማልችል በልቤ ግን አኖርሻ አለ በልቤ ውስጥ በልቤ ግን ነበር አልኳት። ከቤት ስወጣ ግን ሶስቱ ነገር ተናግሬ እና በቃ ያ ጊዮርጊስ ወዳጅ ስለሆነ በፊትም ስለምተማመንበት ለአማላጅነቱ ጊዮርጊስ ስልል መሄዳለ ዲዮ በቃ ብዬ በውስጤ ሆነ አመላልሳለን ከዛ ለምንድን ነው ማርትእ ያለን? አይ ኦንላይን መውጣታችን ስለገንዘብ ከሆነ እኛ እረዳሻለን፣ ሁሉንም ወጪ እኛ ነው ንሸ ነገር እንዴት ይሆናል። በቃ ግራ እየተጋባ አሁንም እንደ እግዚአብሔር ፍቃድ አሉት። በቃ አስይበትና ትነግሪኛለሽ ደውልሽ አለች። አሁንም ስልክ ዘጋ። ከዛም በኋላ ከአንድት ጓደኛዬ ጋር ተነጋገርኩ። እንደዚህ ብሎኝ የማበር ደውሉልኝ፣ አዲስ አበባ ነው ብሎኛል። አላውቃቸውም። ከዛ ማን እንደላከው ብቻ እነ ሰብሎ ይሆናሉ ይመስለኛል፣ በዛ ብሎኛል። የሰብሎ የት ናት የደወለችው ብሎኛል። ባለፈ በርሜል ጊዮርጊስ የሚባል ታውቃለች ወይ አንቺ አልኳት። ከዛ እሷም እንደ እኔ የሰማቸው እንደዚህ የሚባል እሱ ሊሆን ይችላል እንግዲህ ጸበል፣ እኔም አላውቀውም አለች

ያ ከልጆ እቀበላለሁ ተሻጣሉ ዋናውን ሰጠዋለሁ። የቀረችው ወይ የዕለት እንጀራ ነው። የቤት ተራ በመከራ ነው። ምንም ቤት ውስጥ ባዶ ባዶ ህይወት ማለት ነው። ምንም ተስፋዬም ተሰብሯል። ምንም ደሞ የኔ ነው የምለው ነገር ከዛ በዛ ያለ እኔ ሁለት ሺህ ብር እባክሽን፣ እዚህ ብላ ያቺ ይትለኝ። ከዛም በኋላ አሳቢ ማሳብ ሰውን ደግሞ እንዲህ ትዳር ይሄዳለው ላለ ጊዮርጊስ እንግዲህ በዚህ ይረዳል። ከፈለግም ለምን አሁንም ቆይቶ ከሶስት ቀን በኋላ ደውልልኝ፣ ለማረ ትደውልልኝ እንዴት ነው አሁን አስበሻል አለ። አዎ በቃ ሄዳለሁ፣ እዛ ሙሉ ስንሽ ሙሉ ስሜን ስልክለት እንደውም አላመነ። አሁንም መልሶ ደውሎ እውነተኛ ስንት ማለት ነው አለ። አሁን እውነተኛ ሲሚናራ ደዋሽ ተጠና በሚስደት የሚጻፍለት ምን ማለት ነው? ከአራት ቀን ምናምን በኋላ ቲኬት ልላክልሽና ቴሌግራም ስለ እኔ ቴሌግራም ነው ተጠቃሚ አይደለኝ ግን የይቴ ሊላክልሽ ታዲያ

በቁምጣ ስሪ ኖርማል ሴቶች ምንደርሱ ቁምጣ መስሎኛል። ይሄን አከል አላጣ አዎ፣ ገዝቻለሁ አለኝ አልኳት። ሴት ያሰጣኝ አይ፣ አንቺ ጎበዝሽ፣ እንደውም በቀጣይ ምታቃለሽ ማለት ነው ስትለኝ እንትን በኔ በኔ አስተሳሰብ ያ መስሎኛል። ከዛ መንገድ ላይ ከደረስን በኋላ ነው ማለት ነው። አንድ እናት ቁምጣ ገዝተሽ ሲ፣ አይ እንደዚህ አይነት ቁምጣ አለኝ እኮ ታዲያ፣ እንዲያደነ እሱ አይደለም ሌላ ቁምጣ ነው ብላ አስገዛችኝ። እና ጉዞ እየሄድን ሳለ ጉዞ እንግዲህ እንደምታውቁት በጣም ከባድ ነው። ደስ ይላል። አስተማሪ ነው። መንገድ ላይ ያ ሁሉ ተንተረሙ ስናቋረጥ እግዚአብሔርን እንደነበረ ጌታዊ በቃ ተምራለሁ። ከጉዞ እኔ አሁን በሁለት ልብ ነኝ። በቃ ደርሼ እመለሳለሁ፣ ከፈለኩ ወደዛ እመለሳለሁ። በቃ ብቻ ጎርጊስ ይልኝ ታምር የሚሰራበት ቦታ ስለሆነ በቃ ስለምወደው ስለማምንበት ወርቅ ማለት ነው። ከዛ ማንገድ እኩል ስንደርስ ጌታው ከጉዞ ተምራለ በቃ ቁጭ ብዬ የሆነ አንድ ቁጭ ከዛም በኋላ ልጅ በሰላም ትልቅ ድምፅ ከዛ ስነቃ

ምንም እንዴት ደግሞ ስለ ጸበሉ ማለት ነው። ሌላ ነበር የምጠብቀው ገና ላይ ወደ ሌላ ቦታ እንደሚወስድ። ከዛ ጸበሉ ከኋላ እየፈሰ በርሜል ላይ ነው እንግዲህ ታስበንትናል። እየፈሰሰ ሳለ እንዲዞር ብዬ ማየት ለነገት እንዲ ጸበሉ ከዚህ ነው እንደሚወጣ፣ እኔ ወደ ሌላ ቦታ የሚያሳልፉን ገና እንደዛ ነው ምጠብቀው። ቆጭ ማለት ነው ጸበሉ ከዚህ ነው የሚወጣው አልኩ። ከዛም በኋላ እውነትም በቃ ጸበሉን ሊያሳየኝ የመጀመሪያ ቃል ቶሎ አልሰወረኝም እና በጣም ታገልኩኝ። በቃ ያፍነኛል ያፍንኛል ቶሎ አልሰወረኝም። ጸበሉ እንዴት እንደሚወርድ ሁሉንም ነገር አሳይ ከዛ በቃ ከቆየ በኋላ ሰውን ድንቅ አለ። በኋላ የተሰወርኩ እና ድንቅ ነው ያየው ስለ እውነቱ በህይወቴ ድንቅ ድንቅ ነገር ከዛ በማግስቱ ገባ። በሁለተኛ ቀን ስገባ የሆነ እንደጨልመ ነገር ውስጥ የገባው ከዛ ውስጥ እኔ ወደ ላይ ከጨለማ ላይ ውስጥ ወደ ላይ ነበር እንትን የምጓዘው። ከዛ እንደ ገበን ነገር በሁለት እጅ ያስኮት ይመስለኛል። በርቼ በርቼ ይለኛል። እስባለሁ። ሳቢ ይለኛል። እንግዲህ አጋንንት ይመስለኛል እንግዲህ ዙራ ታቆ ትጫወተብኝ ነበረ። ሳቢ ይለኛል። ከበደኛ ነገር መስራት በጣም ከበደኛ አረ፣ ከበድኝ አንተ እርዳኛ እለዋለሁ። ከቀኝ ቆሟል ጊዮርጊስ እና እኔ ረዳሻለሁ ሳቢ አንቺ ይለኛል። እስባለሁ፣ ያ ነገር አያልቅም እስባለሁ፣ አያልቅም እስባለሁ፣ አያልቅም። አረ በእናትህ እርዳኝ እለዋለሁ። ከዛ ረዳሻለሁ የረዳዎች ነው ሳቢ ሳቢ። እየሳብኩ እየሳብኩ እየሳብኩ ብቻ ወደ ራሴ ተመለስኩ። ከዛ ቀን በኋላ ኖርማል ወደ ራሴ ነው በቃ የሆነ ውስጥ የተረጋጋ ወላ ስወጣ ከጸበል እያለቀስኩ ነገር ወጣሁ። ትዝ አለች ማለት ነው። በቃ በቃ የሆነ ደስታኒውን ብቻ አላቅም ተደባለቀብኝ፣ አለቀስኩኝ። በቃ አንድ እናት ዛል አወጣችን። እናት ቦታ ወስደን እምነት ቀባች፣ በራሷ ቤት ድረስ አደረሰች። አብረን ያለናል። ከዛ ተኛ ስነቃ ኖርማል በቃ ወደ ራሴ ታ ይመስሉ እና እንደዛ እያለን ወደ ክዳነ ብራት ነበር ይሄን እየተጠመቀን በመሀል ላይ በሌላ ነገር በርሜል አልገባሁም። ከሁለተኛ ቀን በኋላ ማለት ነው ታና ገለ ዝም ተሳሊ ይርኩል ወደ ነ ቤት ይሄ ክዳነ ብራት እዛ ሱባኤ ነበር። እዛ በጻለ ሱባኤ ያለን ለእኔ ነገረችኝ። እንግዲህ እስከመፈጸም አልናገረም ሱ ሲፈጸም ደግሞ በሌላ

ለዴት በራዕይ ይሄ ነገር ጠይቀው ነበር። ጎርጊስና የምንሰው ምንሰውም በላይ በራዕይ ተገለጸልን ነበር ያልኩት ጥያቄ ነበር እና ማታ ተኝቼ በራዕይ የሆነ ነገር አለት። ከዛም በኋላ የሆነ ማንገድ እየሄድን ረጅም ማንገድ እየሄድኩ ነበር እይህ የሆነ ሰው የሆነ እብድ ነገር እየመሰለ ወደ ይሮጣል። የሆነ አንድ አባት ደግሞ ከኋላ ብቻ ያን ልጅ ለመያዝ ል ሊያዝልኝ ሊያዝልን ያዙልኝ ባካች ያዙልኝ እያለች ሮጥ እሱን ለሰው ያን ልጅ እንደመያዝ ወደዛ ሮጥኩኝና በሌላ መንገድ ሄድኩኝ አልፍ አለፍኩኝ ነሳ ሁለቱንም ማለት ነው አልፍ ርኩሳለን አራት ወንዶች ነው ማለት ነው። የሆነ እንደ ሽቦ ነገር ማለት ነው እንዲህ ይጠመጥማሉ። ብቻ እነሱ ጋር ስደፍ ይህን ይህን የሚያክል ማለት ነው፣ ከዛ እንዲህ ይጠመጥማሉ። ያ ነበር ምንድናቸው እነዚህ መብራት የሚሰሩ ናቸው እያልኩኝ አልፏቸዋለሁ። አልፌ እየሄድኩኝ ግን የሆነ ዕቃ ከኋላ ትቻለሁ ይመስልኛል። እሱን ለመውሰድ አሁንም ተመልሼ ስመጣ ያ ነገር እንተመራዙ ይጠመጥማሉ እና አልፋቸው ወደ ዕቃ ለመውሰድ አልፋለሁ። ስም መንገድ ላይ ያን ሽቧቸው አሁን ስመለስ በጣም አድጓል። ያን የጠመጠሙት ነገር ማለት ነው እያወዛወዙ እንዲህ እንዲያረጋል። ከዛም በኋላ የኤሌክትሪክ ገመድ መሳይ ነገር ዘርግት ተዘርግቶ ያለ ያ የጠመጠሙት ሽቦ ከኤሌክትሪኩ ገመድ ነው ነካ ያረጋሉ። ነካ ሲያደርጉ እኔ እያለኩ እሳት ፊት ለፊት ይላል፣ ይወደቃል ከዛ ያን ሳሽ ሸፍቲ ወደ ኋላ ስመለስ አራቱ እሳት ማንዝ እያዘመ ነው። ከዛ ያን ሽቦ አንስቶ ያ በጃት ያሉትን ሽቦ እዳ ያለ ሽቦ ላይ ያገናኛል። እሳት ይፈጠራል። አራቱም እኔ ላይ እሳት። ከዛ ይስቃሉ፣ በቃ የሆነ እኔ ላይ ይስቃሉ። አይገልጽም። በጣም ይስከንት ይላሉ። ከዛ በኋላ በመሀል ቤት ወደዚህ ቤት በቃ በአራቱ አጫጫ ነበር እና ወደዚያ ይሮጣሉ። መሀላቸው ገብቼ ወደዚያ ይሮጣሉ። ሁሉም በዚያ ያሉም በዚያ ያለቅሳል እና በዚያ እጅ እስከዚህ ድረስ እስከዚህ ድረስ ፊቴ ጸጉሬ ሳይነካ ከስራ ሁሉም በጣም ማቃጠል ወይኒ ቡዴ ያልኩኝ አንድ ሰው መጨረሻ እንትን ለሚወጡ ነው፣ ዛፍ ነገር ላይ ዛፍ ላይ ሆኖ እኔ ላይ እሳት ነበር የሚያዘ ያ እሳት በቃ መቋቋም ማቀጠኝ፣ እኔ ያለው በዙረ እሳት ብቻ ነው የሆነ። ከዛ አንድ ሰው መጣና እንደ መነኮሳት የሚለብሱት ልብስ አይነት ለብሶ እንጨቱ ላይ ሆነ። ከዛም በኋላ እነሱ ያያቸዋል ቆመ። እኔ ላይ ሳስ ነገር ሲስቁ ሲሳለቁ እና አንድ ብቻ በሴት ማለት ነው። ያ እንጨት ከስሩ ነበር ይቆረጥ። ከስሩ ሲቆረጥ ተበታተኝ ያ እሳትን በአንድ ይጠፋል። ከዛ ወይ እግዚአብሔር አስመለጠኝ ብቻ ብዬ ማንገድ ሲጀምር ሶስት ሴቶች ተከተሉ። ትንሽ በቃ አስራ አምስት አመት አካባቢ የሚሆኑ ህፃን ልጆች ናቸው አንዷ ከፊት ትሄዳለች፣ ሁለት ደግሞ ከኋላ ይከተለኛል። ከዛ እነዚህ እኔ ላይ እሳት ያዘነቡ እነማን ናቸው እባክሽን፣ ነገር ከለፊለፊት ያላቸው እላታለሁ። ከዛ እኔ እንጃ እኔ እክሌ ብላ የሆነ ልትገልጸልኛል፣ ዝም ትላለች። ከዛ እባክሽን፣ አስጠይቃቸዋለሁ አስጠይቃቸዋለሁ ይገር እያልኳል። ብቻ የሆነ ልጠራልኝ ብላ ዝም ስተ ና እንደውም ተመለሽ

መአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ታላቅ መንፈሳዊ ጉዞ ወደ ተአምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምህረት እንዲሁም የፊታችን መጋቢት ሀያ ቀን መነሻውን እያደረገ እንዲሁም መመለሻውን መጋቢት 27 ቀን እንዲሁም በሀገር ውስጥ የሚሆን ከሀገር ውጭ የምትገኙ ኢትዮጵያውያንና ኤርትራውያን ኦርቶዶክሳውያን ሁላችሁም በኤማሆስ የበጎ አድራጎት መንፈሳዊ የጉዞ ማኅበር እንድትመዘገቡ እያሳሰብን ለበለጠ መረጃ በ0940 14 15 16 በ09 20 22 76 63 እንዲሁም ደግሞ በአካል መታችሁ መመዝገብ ለምትፈልጉ በአዲስ አበባ መገናኛ በአደባባዩ ዲያስፖራ ህንፃ ጎን የሚገኘው ስታር ኤቢ ስምንተኛ ፎቅ ላይ ቢሮ ቁጥር 805 ላይ እንገኛለን አዘጋጅ የኤማሆስ የበጎ አድራጎት መንፈሳዊ የጉዞ ማህበር